እግዚአብሔር ያለው ሰው ሁሉ አለው፣ ጥበብ አለው፣ እውቀት አለው፣ ጤና አለው፣ ሀገር አለው፣ ብቻውን ሆኖ ከሰራዊት ይልቅ አሸናፊ። አሁን በጣም ዝም ብላችሁ አስቡት፤ ስትፈሩ፣ ስትደነግጡ ምን እበላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ፣ ድንግጥ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ለእሱ ሳናደርግለት ለወንድማችሁ አድርጋችኋልና ለእኔ አደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ፣ ሰው እያጠፉ፣ ጉልበታቸው ሰው እየደመሰሰ፣ ነፍሳቸው ግን የደከመች፣ በዘመድ ብዛት የታጀቡ፣ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ፣ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች፣ በአማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። ያወቅን ይመስላቸዋል ግን አያውቁም። ለእነዚህ ሰዎች አልቅሱላቸውም። ሀብታም ሆነው ደሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትዕርም የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው። ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ስጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው። ተነግረን አንሰማም። ቀዝቃዞች ነን፣ የሃይማኖት ወኔ የለንም። የሀገር ጉዳይ አስጨንቀን፣ የቤተክርስቲያን ጉዳይ አስጨንቀን። እግዚአብሔር ስትሰደብ ዝም ነው የምንለው ዝም ብለን ቁጭ ብለን እንበላለን እንጠጣለን ይመሻል ይነጋል ነፍስህ እርቧታል ስጋውን ብላ ማን ይሰማል ነፍስህ ጠምቷታል ደሙን ጠጣ ማን ይሰማል ተራቁተሃል ክርስቶስን ልበስ ማን ይሰማል አሞሃል እባክህ በንስሐ ታከም ማን ይሰማል ሰው ከሰማይ ቤት አትሰደድ የሚሰማ የለም ሰው ድንጋይ ሆነ ድንጋይ ሰው ሆነ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ በስመ ወወልድ ወመንፈስ ቅዱስ አህዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም ሳይዘነጋ የሚመግብ ስጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተነግረን። ስለማንፈጽመው ስለ ቸርነቱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ቅዱሳን መላእክት ሁላቸው ስማቸው እናመሰግናለን፣ በረከታቸው ይደርብን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት እና የቅዱስ ሲኖዶስ አባል ክቡር አባታችን መምህር አባ ኃይለ ገብርኤል ፍስሀ የሀገረ ስብከቱ ስራ አስኪያጅ፣ እንኳን ለቅዱስ ላሊበላ የረፍት በዓል በሰላም አደረሳችሁ። ለመታዘዝ ነው እንጂ የሚያስተምሩን ብፁሕ አባታችን አቡነ ኤርምያስ ናቸው። ለመታዘዝ ያህል ልጅ በአባቱ ፊት መስተካከል ስላለበት እኔም ተምሬ ሳጠፋ በኋላ እሳቸው እንዲያስተካክሉኝ ትንሽ መልእክት አስተላልፋለሁ ማለት ነው። የሁሉ ባለቤት እግዚአብሔር ልቡናችንን ይክፈትልን። ኩሉ ይትከሀሎ ለዘ አምን፤ ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ፣ እንደገና በሉ፣ እንደገና በሉ። ለሚያምን ሁሉ ይቻላል። ስንቱ ይቻላል ሁሉም ይቻላል። ሃይማኖት ላለው ሰው፣ ሃይማኖት በልቡናው ላለው ሰው፣ ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት ነው። እግዚአብሔር ያለው ሰው፣ እግዚአብሔር በልቡ ላለው ሰው፣ በኑሮ ባንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ አንደኞቹ ከአንዱ ክፍል ያሉት ድሃ ናቸው ሀብታም የሆኑ ይመስላቸዋል ሁለተኞቹ ደግሞ ሀብታም ናቸው ድሃ የሆኑ ይመስላቸዋል ሁለት ሰዎች አሉ ለድሆችም ድህነታቸውን ልናስረዳቸው ለባለጸጎችም ባለጸግነታቸው ልናስረዳቸው ይገባል ይላል። ድሀ ሆነው ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች። ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች፣ እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። በአማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው በጊዜ ባለጸጋ እንዲሆኑ ይላል። ሀብታም ሁነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትዕርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው። ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል። እንደዚህ በእውነት ለእንደዚህ አይነት ሰዎች ቀድስው ወለብእሲ ዘያሃምማ ለነፍሱ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል። ኢሳይያስ ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው ግን እሱን ለመሰሉ ሰማይታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ አለው፣ ጥበብ አለው፣ እውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው፣ እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ ለሚያምን ሰው ሁሉ ይቻላል አንተ አታምንም እንጂ ብሎት ነበረ ሃይማኖት ሰማያትን ምድርን አጽንቶ አኑሯል ብዙ የማይቻሉ ነገሮች በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል እንደ እውቀት ሰው ካረጀ በኋላ አይወልድም ሴት ከአርባ አምስት ዓመት በኋላ ወንድም ዘጠና ዓመት ሞልቶት አይወልድም እንደ እምነት ግን ተችሏል እንደ ዕውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። የተፈት ያለውን እንጨት አጋጭተን ወንበር፣ ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎሪዎስ ታርር ዘይዘረውከ ታስተጋብ ታርር ዘይዘራይከ ታስተጋብ ዘይዘረውከ አንተ ያልዘራኸውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉም ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም? ቢለው አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ የቀበርኩት ብሎት ነበረ። ከዛ ምን አለው እ ተአምረኒኑ ከመብስ ድሩቅ አነ እኔ ጨካይ ሰው እንደሆን ክታውቀኛለ ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆን ክታውቀኛለ ካወቀኝ ለምን ድያ ገባይ ከ ወርቅየ ውስተ ማእድ ለምንድን ነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎሮ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል። እግዚአብሔር ያልሰበሰበውን፣ ያልበተነውን ይሰበስባል ይላል። ምስጢሩ እንዲህ ነው። እንዴት ነው እግዚአብሔር ያልዘራውን ያጭዳል? እግዚአብሔር ያልበተነውን ይሰበስባል። አዎ ይላል። እንዴት? ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትሎ ቤት ይሰራል። ሰው ነገር ግን ሰው ከበቀለ እህል እንጀራ ይጋግራል። ቂጣ ቆሎ ያዘጋጃል። ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል ማለት የሌለውን ዓለም ከሌለ ነገር አምጥቶታል። ካለመኖር ማምጣቱ ያልዘራውን ማጨዱ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የለሌን የሚያመጣ ካለመኖር ወደ መኖር እሚያ አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ ምን እበላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ ድንግጥ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረውም፣ ለዚህ ምድር አዳራሽ አልነበረውም። አልነበረም፣ መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬ ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል፣ ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? ለእግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል አይቀምስም? ከዚያ መጠጥ እግዚአብሔር ይቀምሳል አይቀምስም? እኛ ከሰራነው ቤት እግዚአብሔር እንግዳ ሆኖ ይስተናገዳል? እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ትርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ችግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ እምእሉ ንኡሳን ሊተ ገበርክሙ ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋል እና ለእኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነው። እና እግዚአብሔርማ እውነትም እንዲህ የሚያደርግ ነው ይላል። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ የሆነ ታዲያ፣ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘጸንዐ ምድረ ዲበ ማይ፣ ይሄ መሬት ያለው ከውሃ ላይ ነው። አንሰጥምም፣ በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊትም አመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይም ይናገራል። እግዚአብሔር ብሎ እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አልል ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሻግ ሰው ድንጋይ ሆኗል ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አልልልን ብሎ ደግሞ እኛ ዛሬ ድንጋዮች ሆኖናል። ተነግረን አንሰማም ቀዝቃዞች ነን። የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል። ነገር የሀገር ጉዳይ አስጨንቀን፣ የቤተክርስቲያን ጉዳይ አስጨንቀን፣ ለሀገር እና ለቤተክርስቲያን መጨነቃችሁስ ቀርቶ ለራሳችን በተጨነቅንለት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችሁ ነው? ለራሳችን እኮ አልሆን ነው። ነፍስህ እርቧታል ሥጋውን ብላ፣ እረ ማን ይሰማል? ነፍስህ ጠምቷታል ደሙን ጠጣ፣ ማን ይሰማል? ተራቁተሃል ክርስቶስን ልበዝ ማን ይሰማል አሞሃል እባክህ በንስሐ ታከም ማን ይሰማል ተው ከሰማይ ቤት አትሰደድ የሚሰማ የለም ሰው ድንጋይ ሆነ ድንጋይ ሰው ሆነ ላሊበላ እንደምታዩት ድንጋይ ሰው የሆነበት ሀገር ነው ላሊበላ ምን ማለት ነው ይሄ ድንጋይ ከሰው በልጦ ይመሰክራል ከሰው በልጦ ይናገራል ከሰው በልጦ ይቀድሳል ግን እዚህ ያለነው ወጣቶች ግን እንደዚያ ናችሁ እንዳትቆጡ ይህ ሰውዬ ሊሰድበን ነው የመጣ እንዳትል ወጣቱ አሁን እዚህ ላሊበላ የምትኖሩት እንደዚህ ድንጋይ ናቸው። አሁን እንደዚህ አሁን ወደ መቅደስነት እንደለወጠው ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል። ድንጋይ የሆን ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ ረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነቱ ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት ሰባቱ ሰማያት ላሊበላ ውስጥ አሉ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ። በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖኅን እንዴ እንዲህ አድርገህ ወርዱን እንዲህ አድርገህ ቁመቱን እንዲህ አድርገህ መርከብ ስራ አለው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው ላለው አሁን እግዚአብሔር እንዲህ አድርገህ ገጣጥም ቢለኝ አይቻል አውቅም። እንዲህ ያለ መርከብ ይቻላል። አሁን የኖኅን ኖኅ ከሰራው በኋላስ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን። አንቺንም ተመልከቱ። አይቻልም። ከአንድ መቅደስ ሰማይ ልቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሠራል። ቅዱስ ላሊበላ ምድርን ሰማይ አደረጋት። እኛ ደግሞ ምድርን ሲኦል እያደረግናት ነው። እንዲህ አለ ቅዱስ ሳዊሮስ፣ ወኮነ ሰማይ ዓለመ ወዓለምሂ ሰማይ የኮነ ወስባት ተመልከቱ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስባትኒ በውስተ ሰማይ ኮነ በዲ በምድር ይላል። እነሆ ዓለም ሰማይ ሆነ። ዓለም ሰማይ ሆነ። ሰማይ ዓለም ሆነ ይላል። ወኮነ ሰማይ አለም ሰማይ ዓለም ሆነ አለ። ወአለምኒ ሰማይ ኮነ ዓለም ደግሞ ሰማይ ሆነ አለ። ይሄ የተከለ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል። ዓለምን ሰማይ፣ ሰማይን ዓለም ያደረገ ብቸኛው ንጉስ ቅዱስ ላሊበላ ነው። ዓለምን ሰማይ አድርጎታል። ለምን ሰማያትን አምጥቶ እዚህ አሳይቶናል? ስን ሞት ብቻ ነበር እኮ የምናየው። መንግስተ ሰማያትን መንግስተ ሰማያትን ማየት የሚቻለው ሙታንም፣ ለዚያውም ከጸደቅን ነው። እንደ ሞትንም እኳ አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋለላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማኅሌት መንግስተ ሰማያት ገብተን ከመቅመሳችን በፊት እስከዚያ ባረቦልነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ። የሰማዩን ማሕሌት ቅመሱት። በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ያሬድ ማሕሌት ነው ብሎ አቀመሰን። የማይቋረጥ አሁን እንደምታውቁት ባለ አምሳ ነው አይደል? አበቃብን አላላችሁም? አበቃ ሰሞኑን እንግዲህ ጾም መጣ። ነገ ሰኞ ባለ አምሳ ምስለምድ ነው። ሳናቋረጥ የምንበላው እግዚአብሔር ባብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው። አይደለም እኮ ለምንድን ነው ባለ ሐምሳ? እንዲሁ ዝም ብለን ነው ረቡም ዓርብም የምንበላው? ለማይቋረጠው ለመንግሥተ ሰማያት እረፍት አረውን ትሆናችሁ ብሎ ነው። ቅምሻ ናት። አሁን እናንተ ዓርባ ሐምሳ ቀን በላችሁ ብሏችሁ ደስ ብሏችኋል። ይሄማ ቀላል ነው። ሆድ ቁርጠት፣ ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ እረፍት እሰጣችኋለሁ ለማለት ነው። ስለጾማችሁ ፈንታ፣ ስለድካማችሁ ፈንታ፣ ስለራባችሁ ፈንታ የማይቋረጥ እረፍት ያለበት ሀገር እሰጣቸዋለሁ ለማለት ሳናቋረጥ እንድንቀምስ ያደረገን ስለዚህ ነው። እንደዚሁም ሁሉ መንግስተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት አንተ ትልቅ ሰውነ በላይ ቁጭበል፣ አንተ ትንሽ ሰውነ በታች ቁጭበል የማይባልበት፣ አንተ ንጹህ አለበስክም፣ አንተ ንጹህ ለብሳል የማይባልበት፣ አንተ የገሌ ዘርነ፣ አንተ የነገሌ ገዝርነ የማይባልበት፣ አንተ ሊቅነ፣ አንተ ደንቆረነ የማይባልበት፣ አንተ ሹምነ፣ አንተ አልተሾምክም፣ አንተ ባለጸጋነ፣ አንተ ድሃነ፣ አንተ ትምርሃል፣ አንተ አልተማርክም የማይባልበት፣ እኩል ሰው ሁሉ ክርስቶስም መስሎ ወይ ከውኑ ተመልከቱ፣ ለሃን ተመልከቱ ለሃደ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ወይ ሀገራት ላይ ትፈቅድ ተመልከቱ ፀሐይ ወር ሀያ ተመልከቱ ፀሐይን አብሪልኝ፣ ጨረቃን አብሪልኝ፣ ከዋክብትን ድመቁልኝ የማትል ክረምትና በጋ በጋና ክረምት ማልትና ሌሊት ብርድና ሀሩርና ቁር የማይፈራረቁባት ደዌና ጤና የሌለባት ማግኘትና ማጣት የሌሉባት ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ የሆነን ዘንድ የቅዱስ ላሊበላ መቅደስ የመንግስተ ሰማያት መያዣ ነው። የመንግስተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሰራው። በሃይማኖት በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ በቁሙ ቅዱስ ዮሐንስ በራዩ ወሪክዋ ሪክዋ ተመልኮ ሀገር እሰ ቅድስት ወለ ሀገርሰ ቅድስት ሐዳስ ኢየሩሳሌም ሪክዋ እንዘ ተወርድ እምሰማይ ወተውበት ለእጓለ መሕያው ወስርጉት ይእቲ ከመመራት ለምትሃ ይላል ታላቂቱ ኢየሩሳሌም አለ ራ ዮሐንስ ምዕራፍ ሀያ ላይ ሲናገር ተመልከቱ። ወሬኩ ሰማይ ሐዲሰ ወምድር ሀዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት አሮየው ሰማይ አለፈ አሮየቱ ምድር አለፈች። አዲስ ሰማይ አዲስ ምድር አየው አለና አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርድ አየዋት ይላል። ቤተክርስቲያን ተሰጠች፣ ድንግል ማርያም ለሰው ልጆች ተሰጠች ማለት ነው። በቁሙ ግን በሰማያዊት ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቃኝ ዓለም ሳይፈጠር የሰራሁላችሁ መንግስተ ሰማያት ኑ ውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ ኢየሩሳሌም ሰማዊትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲህ ይላል። አባቶቻችን ምን ይላሉ መሰላችሁ በወንጌል መራይከነ ወበነቢያትን አዘዝከነ በሐዲስ ኪዳን ስጋ ለብሰ እስከምታድረን ድረስ በነቢያ ስታጽናናን እንቆያ አሉ። መንግስተ ሰማያት ገብተን ፍጹም ረብት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናና ሊቆይ አስቧል እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው። እና ሁሉ ይቻላል። ይህን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን ሶስት የማይቻሉ ነገሮች ልናገር እና ስለ ህንፃው አንድ ነገር ተናገር ትምህርት ንጠቀላለሁ ብፁዕ አባታችን አስተካክለው የኔን ደግሞ ያስተምሩናል። አላችሁ ይሆን እግዚአብሔር ከሁላችን ጋር ይሆን እንደምታውቁት፣ አባ ጊዮርጊስ ዘጋሥጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል። አብርሃም ሶስት ጸጋ አለው ይላል። ሶስት ጸጋ አንደኛው ምንኩስና፣ ሁለተኛው ሰማይትነት፣ ሶስተኛው ባለትዳርነት ነው። ሶስት አንድ ሰው ነው፣ ግን ሶስት ክብር አለው። ስለዚህ አብርሃም መነኩሴ ነው፣ ደግሞ ምን ያገባል፣ ያገባ እንዳትሉ ደሞ እንደዚህ ያስላችሁ ጊዜ ችግር እኮ ነው። ስለዚህ ተመልከቱ። በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ አሥራ አንድ ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለ ቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታችሁ። ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል። ምስጢሩ ጭልፊት አይበላም በሉ እስኪ አሁን ስሙ ቃል ነጥቆ የሚሮጥ ሰው አይጸድቅም ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆኑ ማለት ነው። ስለዚህ ምን አለ? አብርሃም ዘመዶቹን ጥሎ ከካራን በመሰደዱ የመነኮሳት አባት ነው ይላል። እግዚአብሔር አብርሃምን ተገዘርል ብሎታል። አብርሃም ወደማያውቀው ሀገር ነው ሄደ ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶቻችን መነኮሳት እግር አላቸው እንጂ ሀገር የላቸውም ዘመዳቸውንም አያውቁም ዘርም አይቆጥሩም እንዲሁም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት ኳን ከጸራፌ እስማዌ እይመውት ለአለም አለው ለምን ትሰድበኛለህ የኔ አባት አይሞትም አለ ምን ማለቱ ነው አባቴ ማን ነው ማለቱ ነው እግዚአብሔር ነው ማለቱ ነው አባቴ እግዚአብሔር ነው የሚሞት ዘር አትቁጠርልኝ የኔ ዘር በሰማይ ነው ብሎ መናገሩ ነበረ ስለዚህ አብርሃም የማያውቀውን ሀገር ምን አደረገ የሚያውቀውን የሚያውቀውን ሀገር ጥሎ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ። በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው በእውነቱ ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶ እንደ መነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለው። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማዕታት አባት ነው። ቅዱስ ላሊበላ አባታችን ከወንድሙ ተገርፎ በፋፈሰሰው ደግሞ ደግሞ የሰማይታት አባት ነው። የሰማይትነት ክብር አለው ለሚገፉት መጠጊያቸው ነው ማለት ነው። ከቅድስት ወለተ ክብራ ደግሞ ጋር ኑሮ ዘር ቡሩክ በመተካቱ እንደገና ደግሞ ከእሷ ጋር በአንድ መጋረጃ ኑረው ቅዱስ ስራ በመስራቱ ደግሞ የባለ ትዳሮች አባት ነው። ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው፣ የሰማይታትም በጸሎቱ ረዳታቸው፣ የባለ ትዳሮችም ደግሞ ጥጋቸው ነው። ለምንሰደደው ስደታችን፣ ለመነኮስ ነው ምንኩስናችን፣ ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን። ለሚያምን ሰው ሁሉ ይቻላል። አንድ ሰው አንድ ስራ በስራት አውቅቷል። ለእኔ ለራሴ ምንኩስና ይከብዳኛለች፣ ግን እሱ አግብቶ የምንኩስናንም ኑሮ ይኖራል። ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነት ሆኖባቸዋል። አንድ ባል ይዞ መኖር ሰማዕትነት ሆኖባቸዋል። ቅዱስ ላሊበላ ግን ደግሞ ትዳርም እያለው ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስናው አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን ሶስት የደፈረሱ ምንጮች አሉ፤ ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ ሶስቱ ምንጮች ንጹህ ሲሆኑ ነው። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትርያርክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካነፃ ምንኩስና ንጹህ ጳጳስ ሊገኝ አይችልም። ሦስቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላሊበላ ከሆናችሁ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሲጎብ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ ከተቀደሰ ትዳር ተጠጉ ወይ ተሰደን አላማ ረብን መከራውም ሳይቀርልን መንግስተ ሰማያትን ማጠን ከአንዱ እንድንጠጋ አምላከ ቅዱሳን ይርዳን። ለሚያምን ሁሉ ይቻላል። እሱ አምኖ እነዚህን ሁሉ መከራዎች ቻላቸው። መርዙንም ቻለው፣ ግርፋቱንም ቻለው፣ ስደቱንም ቻለው፣ መከራ መቀበሉን ቻለው፣ መንገድ መድከሙን ቻለው። መንገድ ሲሄድ እንኳን ድክም ሲለው እንቅልፍ ስትመጣበት የስጋ ባህሪ ነውና፣ ቅዱስ ገብርኤል አብሮ አያችሁ። ሃይማኖት ከመላእክት ጋር ያዛምዳል። ማረፍ ሲፈልግ ቅዱስ ገብርኤል እኔም ደክሞኛል ትንሽ ልረፍ ይለው ነበር። ቅዱስ ላሊበላ እንዲያርፍ አብሮት ገደ ሚል ነበረ። ሃይማኖት ላለው ሰው መላእክት ያሳርፉታል። እኛ እኮ ማረፊያ ያጣ ነው፣ እምነታችን ቀዝቅዞ ነው፣ ወርደን ነው። ከቅዳሴ ከኪዳን ከጸሎት ከቁርባን ታተን ነው። ከተፈለግንበት ቦታ እንድንገኝ አምላከ ቅዱሳን ይርዳ ነው እንግዲህ ሃይማኖት ሲኖር አሁን ይህንን መቅደስ አንዷን መስኮቱን አንዲቱን መስኮት እንኳን የኢትዮጵያ ሰዎች በሙሉ ቢሰበሰቡ መስራት አይቻልም። የዓለም ሰው ዘጠኝ ቢሊዮን ወይም ሰባት ቢሊዮን የደረሰው ቢሰበሰብ ይህን መቅደስ አይሰራውም። ሃይማኖት ሲኖር ግን ብቻውን ይህን ሁሉ መቅደስ ሠራ። ብቻውን የቻለውን እኛ ተሰብስበን ምንም አቅቶናል። እግዚአብሔር አንድነታችን ይሁላችሁ። እግዚአብሔር ከኛ ጋር ሲሆን አንድ ሰው እንደ ብዙ ሰው ይሆናል። እግዚአብሔር ከኛ ሲታጣ ደግሞ ሰራዊት የአንድ ሰው ያህል ኃይል ያጣል። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ሁሉ ይቻላል። አምነን ለመጠቀም ያብቃን። ወስብሐት ለእግዚአብሔር ይቆ